ግብር የአንድ ሀገር የሕልውና መሰረት በመሆኑ በሁሉም ሀገራት አሊያም መንግስታት ይተገበራል። በሀገራችንም የግብር ታሪክ ከጥንት ዘመን ጀምሮ ሲተገበር የቆየና የሀገር የጀርባ አጥንት ነው። የገቢዎች ሚኒስቴር ደግሞ ይህንን ሀገራዊ ኃላፊነት ወስዶ እየሰራ ያለ ተቋም ነው። ታዲያ ይህንን ቀረጥና ታክስ የሀገሪቱ ኢኮኖሚ በሚያመነጨው ልክ መሰብሰብ እንዲቻል የአሰባሰብ ሂደቱን በቴክኖሎጂ በማስደገፍ ለግብር ከፋዩ ቀላል፣ ፈጣንና ተደራሽ ለማድረግ ተቋሙ በርካታ ስራዎችን ሲሰራ ቆይቷል፣ እየሰራም ይገኛል። ከነዚህም ስራዎች አንዱ ታክስን በኤሌክትሮኒክስ የመክፈያ ዘዴ በቀላሉ እንዲከፍል የሚያስችል ስርዓት ነው። የኤሌክትሮኒክስ ክፍያና ኤሌክትሮኒክስ ማስታወቅ በዋናነት ጥቅሙ የግብር ከፋይ ዋናነት ብለን የምንለው ለምንድን ነው? ጊዜ ቆጣቢ ነው። ጊዜ ቆጣቢ ብቻ ሳይሆን ወጪ ቆጣቢ ነው። ወጪ እንዴት ነው የሚቆጥበው? በትንሹ ብናይ የመመላለስ ጊዜ፣ ሰራተኛ ቅጥር የምናምን ወዘት የሚያስቀር ስርዓት ነው ይሄ ማለት ነው። ይሄ መጠቀሙ አንደኛ ግብር ከፋው ግብሩን በተወሰነች ሰዓት አስታውቆ ወደ ሌላው ስራ መሄድ የሚችልበት ሲስተም እና ስርዓት ነው። ከፍተኛ ጥቅም ነው ያለው በተጀመረ ጊዜ ትንሽ አስቸጋሪ ነገር ነበረ ከእውቀት ማነስ ጋር ተያይዞ ከጊዜ ወደ ጊዜ ግን በስልጠና እና በማስተማር በመደገፍ የተሻለ ውጤት እየተመዘገበ ነው ያለው አሁን አምና ካለው ጋር እንኳ ብናነጻጽር ከገቢ አንጻር ወደ 73 ፐርሰንት ከገንዘብ አሰባሰብ አንጻር ከግብር ከፋይ አንጻር ደግሞ ወደ 31% እድገት አሳይቷል። አምና በዚህ ጊዜ ካለው ጋር ስናነጻጽረው ማለት ነው። ይሄ ማለት ምን ማለት ነው? ግብር ከፋዩ ኢፋይሊንግን እና ኢፔመንትን በጣም እየወደደው ነው የመጣው። ምክንያቱ ለምንድን ነው? ይሄ 24 ሰዓት ሰባት ቀን ሙሉ ማሳወቅና መክፈል የሚቻልበት ነው። የትም ሆኖ ማሳወቅ ይችላሉ። የትም ሆኖ ደግሞ መክፈል ይችላል። ተቋሙ የጀመረው የኤሌክትሮኒክስ ክፍያ ማለትም ግብር ከፋዮች ባሉበት ቦታ ሆነው በየትኛውም ጊዜና ሰዓት ግብራቸውን ማሳወቅ የሚችሉበት የአሰራር ስርዓት ሲሆን ይህ የአሰራር ስርዓት መተግበሩ ደግሞ የአከፋፈል ስርዓቱን ማዘመኑን ብቻ ሳይሆን ግብር ከፋዩ የታክስ አከፋፈል ሂደቱ ቀላል እንዲሆን አድርጎለታል። ከዚህም በተጨማሪ ግብር በወቅቱ እንዲሰበሰብና ለሚፈለገው የልማት ዓላማ እንዲውል አስችሏል። እንግዲህ ከተጠቃሚ አንጻር ስናየው ባለፈው በጀት አመት ጋራ ማነጻጸር ይቻላል። ከባለፈው የበጀት አመት ጋራ ስናነጻጽረው እንግዲህ ክፍያ እንዳላቸው ያስታወቁ ወደ 36 ሺህ የሚሆኑ ግብር ከፋዎች ነበሩ። ከዛ ውስጥ ወደ 24 ሺህ የሚሆኑት ነበር ኤሌክትሮኒክስ ታክስን ተጠቅሞ መክፈል ይቻሉ። በዚህ አመት ወደ ቁጥሩም ከፍ ብሏል። የክፍያ እንዳለው ያስታወቀው ወደ 39 ሺህ አካባቢ ነው። ከዛ ውስጥ እንግዲህ ወደ 31 ሺህ ሲናይ ከፍተኛ ነው ያለው ልዩነትና እድገቱ ከ24 ሺህ ወደ 31 ሺህ አካባቢ መጥቷል። የተጠቃሚ ቁጥርንም እንዲሁ ስናይ ከፍ ያለ ነው የሚሆነው ማለት ነው። ለምሳሌ ኤሌክትሮኒክስ ታክስ ስልጠናዎችን እንሰጣለን፣ ይሰጣል። ግብር ከፋዎች ወደ ሲስተም እንዲገቡ ግፊት ይደረጋል፣ ትምህርት ይሰጣል። ማስታወቅ ያልቻሉትንም ደግሞ እንዲሁ በየብራንቹ የኢፔይመንት ባለሙያዎች አሉት እነዛ ግብር ከፋውን ያጋጠመውን ችግር ይጠይቃሉ፣ ወደ ሲስተም እንዲገባ ክትትል ያደርጋሉ። ከዛ አንጻር ኦልሞስት በዚህ በጀት አመር ወደ 38 ሺህ የሚሆኑ ግብር ከፋዎች መጠቀም ይችላሉ የኤሌክትሮኒክስ እና ከ24 ሺህ ከነበረው ወደ 38 ሺህ ማደጉ እድገት መኖሩን ነው የሚያሳየው ማለት ነው። አሁን በመጀመሪያ ሲጀመር የነበረው እና አሁን ያለንበት ደረጃ የተለያየ ነው። መጀመሪያ ላይ የነበረው ምንድነው ማሳወቅ፣ ከዛ በኋላ ደግሞ ያንን ቁጥር ዶክመንት ነምበር ይዞ ባንክ ሄዶ በዛ መስራት ብቻ ነበረ። አሁን በቴሌብር መክፈል ተጀምረዋል። ሌሎች ሌሎች ክፍያዎች የዛን ጊዜ ነበረው ወቅቱ ወቅታዊ የሆነ ክፍያ ብቻ ነበር። አሁን የፔመንት ኤክስፓንሽን ተጀምሮ ከዛ የቆዩ እዳዎችንም በዛ መክፈል ተጀምረዋል። አሁን እየተከደ ያለው ወደ ክሊራንሱንም በኢፔመንት እንዲፈጸም እየተደረገ ነው ያለው። ቀጥሎ ሰነድ ማለት ካሽ አልባ ክፍያዎች አሉ። እነዛንም ወደዚህ ወደ ኢፔመንት የማስገባት ስራ እየተሰራ ነው ያለው። ሌሎች ሌሎችም ከዚህ በኋላ እየታየ ከጊዜ ወደ ጊዜ እየተሻሻለ እየተሻሻለ እየሄደ ነው ያለው እና ነገሮች በሙሉ ወደ ኢፔመንት እና ክሊራንሱንም ማሳወቁንም ሁሉንም ነገር ወደ ቴክኖሎጂ ውስጥ ለማስገባት እየተሰራ ነው ያለው ከጊዜ ወደ ጊዜ እየተሻሻለ ማለት ነው። የታክስ አከፋፈል ስርዓቱን ማዘመን አሊያም በቴክኖሎጂ ማስደገፍ ጠቀሜታው ለግብር ሰብሳቢውም ሆነ ለግብር ከፋዩም ነው። በዚህ በያዝነው በጀት ዓመት በአስር ወራት ውስጥ በኢፔይመንት የክፍያ ዘዴ የተሰበሰበው ገቢም የሚያበረታታ ነው። በዚህ አስር ወራት ውስጥ ኤሌክትሮኒክስ ክፍያ ተጠቅመው ግብራቸውን የከፈሉ ግብር ከፋዮችን ስናይ አጠቃላይ በዚህ አስር ወራት ውስጥ ክፍያ እንዳላቸው ያስታወቁ ወደ 39744 አካባቢ የሚሆኑ ግብር ከፋዮች ናቸው። ከነዚህ ግብር ከፋዮች ውስጥ ወደ 31 ሺህ አካባቢ የሚሆኑት ግብራቸውን የኤሌክትሮኒክስ ታክስን ተጠቅመው አስተሞ አስታወቅ ችለዋል ማለት ነው። ይሄም ከአጠቃላይ ከክፍያ አንጻር ስናየው እንግዲህ በራሱ ወደ 8 ፐርሰንት አካባቢ የሚሆነው ግብር ከፋይ ታክሱን በኤሌክትሮኒክስ ዘዴ ተጠቅሞ መክፈል መቻሉን የሚያሳይ ነው ማለት ነው። እነዚህ ግብር ከፋዮች ታክስ እንዳላቸው ወይም ደግሞ የሚከፈል ታክስ አለን ብለው ያስታውቃሉ። ግብራቸውን የሚያስታውቁት በኤሌክትሮኒክስ ነው። ማነው ፋይል የሚያደርጉት ታክስ አለን ብለው ካስታወቁ ወደ 39744 ከሚሆኑ ግብር ከፋዮች ውስጥ ወደ 31 ሺ የሚሆኑቱ ኤሌክትሮኒክስ ታክስን ተጠቅመዋል ማለት ነው። ዜጎች ግብራቸውን በፈቃደኝነት እንዲከፍሉ የተሳለጠ አገልግሎትና የአሰራር ስርዓቱም ዘመናዊና ቀላል፣ ጊዜ ቆጣቢ እንዲሁም በሲስተም ሲታገዝ ነው። እንዲሁም ከሰው ንክኪ የወጣ ማለትም በሲስተም የታገዘ ሲሆን ነው። ለዚህም ደግሞ ተቋሙ ትኩረት ሰጥቶ እየሰራበት ነው። ቴክኖሎጂን ስንጠቀም በርካታ ነገሮችን እንመልሳለን። አንደኛ የግብር ከፋይ ጊዜን እንቆጥባለን። ግብር ከፋይ ጊዜ የምንቆጥበው ግብር ከፋይ ለሕግ ተገዢ መሆን አለበት ማለት ነው። ለሕግ ተገዢ የሚሆነው እንዴት ነው? አንደኛ ሲስተም የሚሆኑ ከሰው ንክኪ ውጭ ነው የሚሆነው ያ ግብር ከፋይ በሕግ ላይ የተመሰረተ ታክስን መክፈል ይችላል ማለት ነው። ስለዚህ ኤሌክትሮኒክስ ታክስን መጠቀም አንደኛ የምልልስ ጊዜን ያሳጥራል ከሰዎች ነው ግንኙነት ጋር የሚኖረውን ነገር ያሳጥራል፣ ወይም ደግሞ ሰዎች ኢንተርፌራ አያደርጉም። ሶ ግብር ከፋዩ ያመነበትን ነው የሚከፍለው ማለት ነው። ከህግ ተገዥነት አንጻር ስናይ አንደኛ ኮራፕሽን ያስቀራል ማለት ነው። አንዱ ከውጪ በሚመላለስ ወይም ደግሞ የሚመጣ ግብር ከፋይ ከሌለ ያመነበትን በራሱ ነው የሚያሳውቀው። ያ ደግሞ ለህግ ተገዥ ሆነው የተጣለበትን ግዴታ የሚወጣበት መንገድ ነው የሚሆነው ማለት ነው። ሶ እሱ አንዱ ነው። ሁለተኛው ኤኒ መረጃዎችን በዛ በሲስተም ማግኘት ይቻላል ማለት ነው። በሰለጠነው ዓለም አገልግሎቶች በቴክኖሎጂ እንዲደገፉ መደረጉ ብልሹ አሰራርን መቀነስና አገልግሎቱንም ቀልጣፋ እንዲሆን ከማስቻሉም ባለፈ ውጤታማ አድርጓቸዋል። በእኛም ሀገር በተለይ የግብር አሰባሰብ ሂደቱን የበለጠ ቀላል፣ ተአማኒና ተገማች ማድረግ የግድ ይላል። ግብር ከፋው ቴክኖሎጂን እንዲጠቀም የተለያዩ ስራዎች እየተሰራን ያሉ በቴክኖሎጂ ልማት ዳይሬክቶሬት በኩልም ብዙ ስራዎች ይሰራሉ። ቢዝነሱ የሚሰራው የስራ ክፍል የተለያዩ የግብር ከፋዮችን ፍላጎት መሰረት በማድረግ የተለያዩ ማሻሻዎች እየተሰራ ነው ያለው። ከዚህ ውስጥ እንግዲህ እስካሁን ሲሰራባቸው የነበሩ ፋይሊንግ ነው የመጀመሪያው። የኢፋይል የማድረግ ሲስተሙ ላይ ግብር ከፋዩ ካለበት ቦታ ላይ ሆኖ ፋይል ማድረግ እንዲችል የሚያስችሉ በርካታ ስራዎችና ማሻሻዎች ሲሰሩ ቆይተዋል። ከኢፔመንት አንጻር ስናይ የኢ ክፍያ እንግዲህ ከዚህ በፊት የነበሩን ወደ 21 ባንኮችና ቴሌ ጨምሮ ወደ 22 የገንዘብ አጋር የምንላቸው የኤሌክትሮኒክስ ፔመንት ሊያሳልጡ ይችላሉ ብለን ያላቸው ባንኮች ጋርና ከቴሌ ጋር እየሰራን ነው። በዚህ አመትም በመስመር ላይ ያሉ ያሉ ተጨማሪ ባንኮችን ወደ ሲስተም እናስገባለን እንዲሁም የክፍያ ማስከፈያ ስራዎችም ሌላ አማራጭ የክፍያ ስርዓትንም ለማስገባት እየተሰራ ነው ያለው። ሰው የክፍያ ብቻ ሳይሆን ማሳወቅ፣ የክፍያ እና ሌሎች ስራዎችንም ጨምሮ በቴክኖሎጂ ለማስደገፍ ተቋሙ በርካታ ስራዎችን እየሰራ ነው የሚገኘው ማለት ነው። አንድ ባህላዊ የሆነ ንግግር አለ። በተለይ አርሶ አደሮች አካባቢ የሚሰማ እና ምንድን ነው የሚሉት ያልተገበረ መሬት ይሄ ለአበቅል የሚላል ይሄ ማለት በቃ የመንግስትን ለመንግስት መስጠት አስፈላጊ ነው የሚል ነው እንግዲህ ከተቋሙ የሚጠበቀው ነገር ማህበረሰቡን ሞቢላይዝ ማድረግና ለግብር ግብርን በጊዜ ሳይጨናነቅ ማህበረሰቡ እንዲከፍል የማድረግ እንትኑን ማስፋት ያስፈልጋል ማህበረሰቡ ግብር ከፋዩ ማህበረሰብ ሳይጨናነቅ ነው መክፈል ያለበት። ወዶ መክፈል አለበት፣ ሳይደብቅ መክፈል አለበት። ምክንያቱ ለምንድን ነው? በሚሰጠው ግብር፣ በሚከፍለው ግብር የሚሰሩ ልማቶች ተጠቃሚ ራሱ ስለሆነ ይህንን እያወቀ መስጠት አለበት። ሌላው የእኛ ተቋም ደግሞ በአግባቡ ይህንን እንትን መያዝ ማለት ግብር ከፋዩን በአግባቡ መያዝ ማሰልጠን አገልግሎት አሰጣጡን ማዘመን አሁን ካለውም የተሻለ ነገር ማድረግ አለበት። ማለት ግብር ከፋዩ ግብር ልከፍል ወደዚህ የሚመጣውን ነገር አሁን አሻሽሏል ባለበት ሆኖ ማለት በቴክኖሎጂ ሴክተሩ ወደሱ ቤት ሄደዋል ማለት ነው። ከቤቱ ሄዶ እየተቀበለ ያለው ማለት ነው አሁን ያለው እና ይህንንም የተሻለ የማድረግ ስራ በቀጣይ ያስፈልጋል ብዬ አስባለሁ። ከግብር በሚሰበሰበው ገቢ የልማት ወጪን መሸፈንና በራስ አቅም የሀገራችንን እድገት ማረጋገጥ የተቋሙ ብቻ ሳይሆን የሁሉም ዜጋ ራእይ ነው። ለዚህ ደግሞ በዋነኛነት አሰራሮችን በቴክኖሎጂ መደገፍና ማዘመን ይህንን የጋራ ራእይ እውን እንዲሆን ያደርጋልና ሁሉም የድርሻውን ሊወጣ ይገባል፣ መልእክታችን ነው። ሰላም መሰብሰብ መቻል በወቅቱ መንግስትም ወጪ የሚያስፈልገው ገቢ በወቅቱ ማግኘት የሚችልበት መንገድ ነው ማለት ነው። ግብር ከፋዎች ይህንን ዘዴ መጠቀም አለባቸው። አንደኛ ያን ሲያደርጉ ለሚፈለገው ዓላማ በወቅቱ ግብርን ማድረስ ይችላሉ። የዜግነት ግዴታቸውንም ኃላፊነታቸውንም በታማኝነት ማለት የት እንደደረሰ ማወቅ ይችላሉ ማለት ነው። እና ያን ማድረግ መቻላቸው ትራንስፈር ከምናምን ከመጉላላት አንጻርም ያድናል። ሶ ዘመናዊነትን ይመጣል ማለት ነውና፣ ሶ በዚህ ስርዓት ውስጥ ይህን ስርዓት ለማስፋፋት አጋዥ ናቸው። የባለ ድርሻ አካላትም ግብር ከፋውን ማገልገል መቻል አለባቸው፣ ወቅታዊ ምላሽ መስጠት አለባቸው፣ በወቅቱ ገንዘባቸው ማስተላለፍ መቻል አለባቸው። ግብር ከፋውም በተገቢው ጊዜ ይህንን ስርዓት ተጠቅሞ ታክሱን መክፈል ይኖርበታል ማለት ነው። ያ ሲሆን መች ሲችል ያው እንደ ሀገር የምንፈልገው ደረጃ ላይ መድረስ እንችላለን። አንድ ያለችን የምንኖርባት ሀገር